የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለተግባራዊ የአየር ንብረት መፍትሄዎች ያላትን ጥልቅ ቁርጠኝነት እንደሚያሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ ከአፍሪካ ሕብረት ጋር በመተባበር ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ በፈረንጆቹ ከመስከረም 8 ቀን እስከ 10 2025 እንደምታስተናግድ ተሰምቷል። ጉባኤው ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆነውን ተፈጥሮ መሰረት ያደረገ መፍትሄ ማጠናከር፣ አህጉሪቱን ዳግም አረንጓዴ ማልበስና የአፍሪካ አንድነትን ማጎልበት ላይ በማተኮር እንደሚካሄድ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ጽፈዋል። በኢትዮጵያ እየተካሄደ በሚገኘው ሀገራዊ ምክክር ሂደት ምሁራንና የሀሳብ መሪዎች ሚናቸውን አጠናክረው እንዲቀጥሉ ጥሪ ቀረበ። ሀገራዊ ምክክሩ የሚፈለገውን ውጤት እንዲያስገኝ የምሁራን ሚና ከፍተኛ መሆኑን የገለጸው የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክሩ የሚፈለገውን ውጤት ለማምጣት የምሁራን ሚና የላቀ መሆኑን አስገንዝበዋል። ኮሚሽኑ በምክክር ሂደቱ ላይ ከምሁራን ግብዓት ለማሰባሰብና ይበልጥ ተቀራርበው ለመስራት በሚቻልባቸው ሁኔታዎች ላይ ለመመካከር ያዘጋጀው መድረክ እየተካሄደ ይገኛል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ከስርቆት በጸዳ መልኩ እንዲሰጥ በማድረግ ውጤታማ ትውልድ መፍጠር ይገባል አሉ። የ2017 ዓ ም የ12ኛ ክፍል ፈተና አሰጣጥ ሂደትን በተመለከተ የጸጥታ እቅድና ኦሪንቴሽን መርሃ ግብር እየተካሄደ ነው። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው እንዳሉት ፖሊስ ፈተናው በሰላም እንዲካሄድ ከፍተኛ ሚና እየተጫወተ ነው። ፈተናው ለ150 ሺህ ተማሪዎች በኦንላይን ይሰጣል።